እንደ አውሮፓውያን አቆጣጠር በ አስራ ዘጠኝ ሀያ ከአንድ መቶ አምስት ዓመታት በፊት ለመጀመሪያ ጊዜ የአሜሪካ ኩባንያ ኢትዮጵያ ውስጥ ነዳጅ ያለ እንደሆነ በሚል ጥናት ጀመረ። በ1940 ጋዝ በዚህ አካባቢ እንዳለ ምልክት ታየ። በ1971 የመጀመሪያው ጉድጓድ ተቆፈረ። የተቆፈረውን ጉድጓድ አውጥቶ ሀብት የሚያደርግ ሰው ግን ጠፋ። የዜጎቻቸውን ሕይወት የቀየሩ የሀገራቸውን መልክና ገጽታ የቀየሩ ወደ ብልጽግና ማማ የተቀላቀሉ ሀገራት በሙሉ በዚህ ጊዜ ጋዝ ነዳጅን የሚመለከት ምርምር ቁፋሮ ሲያደርጉ፣ ኢትዮጵያ በዚህ ሁሉ ጊዜ ውስጥ ስታንቀላፋ ኖረች። ዛሬ መሪው ጠቅላይ ሚኒስትር አብይ አህመድ እስኪያነቋት ድረስ።

ኢትዮጵያ ባለፉት ዘመኖቿ ዕዳዎቿን ለትውልድ ስታሸክም ትውልድም ለትውልድ ሲያሻግር ዘልቋል። ሀብቷን እንደ ቀልድ ገርመም እያደረገችው ከማለፍ ባለፈ በወጉና በልኩ ሳትጠቀምበት እዚህ ደርሳለች። ለውጡ ዘመን ላይ አዲስ ነገር የማያልቅበት መሪ፣ አዲስ ነገር የማያልቅባት ኢትዮጵያ እያልን ዛሬም ከአዲስ ነገር ጋር ተገናኝተናል። መቼም ጠቅላይ ሚኒስትሩ እንደሆኑ 365ቱንም የዓመቱን ቀናት መድረክ ላይ ቢወጡ ማይክ ቢጨብጡ፣ ቃለ መጠይቅ ቢደረግላቸው አዲስ ነገር አያጡም። የሚያቅዱት፣ መሠረት የሚጥሉለት፣ የሚያጠናቅቁት፣ የሚመርቁት ፕሮጀክት እልፍ ነው። ብቅ ሲሉ የተጀመረ ፕሮጀክትን፣ የተመረቀ ፋብሪካን፣ የዲፕሎማሲ ስኬትን ይዘው ነው። ባዶ እጃቸውን አይመጡም። ጠቅላይ ሚኒስትሩ መድረክ ላይ የሚወጡት ሌላን ሀገር ለማስፈራራት፣ የሌሎችን ስም ለማጥፋት፣ ጠላቶች ላይ ለመፎከር አይደለም፣ ለብስራት ነው። ብስራት ደግሞ ዝም ብሎ አይመጣም፣ በመስራት በመጣር ነው። አውርቷ አደሮች አመፅ ሲያነሳሱ አመፅ ወዳለበት ሀገር በጎግል ጫካ አመፅ ሲያስሱ ውለው አመፅ ሲያስሱ ሲያነጉ፣ ብርቱ መሪ ጠቅላይ ሚኒስትር አብይ አህመድ በየዕለቱ በሚባል ደረጃ ማርሽ ቀያሪ የሆኑ ግዙፍ ፕሮጀክቶችን እውን ያደርጋል። ለማሳያነት በአንድ ወር ብቻ እውን የሆኑ ግዙፍ ፕሮጀክቶችን እናስታውስ። የታላቁ የኢትዮጵያ ህዳሴ ግድብ ምርቃ፣ የጎዴ አፈር ማዳበሪያ ግንባታ ስምምነት እንዲሁም የፕሮጀክት ማስጀመር ስነ ስርዓት፣ የኢትዮጵያ አየር መንገድ በቢሾፍቱ ከተማ አቅራቢያ ለሚያስገነባው ግዙፍ አውሮፕላን ጣቢያ የፋይናንስ አቅርቦት ስምምነት ከሩሲያው ሮስ አቶም ጋር የኒውክሊየር ማብላያ የፋይናንስ አቅርቦትና የግንባታ ስምምነት ወዘተረፈ። ዛሬ ደግሞ ሀገሪቱ በአዲስ ሰበር ተጥለቅልቃለች። አንደኛ ዙር የጋዝ ምርት የማስመረቅ ስነ ሥርዓት፣ ሁለተኛ ዙር የጋዝ ምርት ፕሮጀክት ማስጀመር ተካሂዷል። ዛሬ በዚህ ስፍራ አንድ ሺህ ሜጋዋት ኢነርጂ የሚያመርት በማምረት አቅሙ የህዳሴን ግማሽ የሚሆን በሜጋዋት ሳይሆን በኢነርጂ ማምረት አቅሙ የህዳሴን ግማሽ ያክል ኢነርጂ የሚያመርት የጋዝ ኢነርጂ ማምረቻ ነው። ግማሽ ያህል ሲባል ሰዎች ግራ እንዳይጋቡ በውሃ ኢነርጂ የሚያመርቱ ግድቦች ቢበዛ እስከ 30 ፐርሰንት ነው ኢነርጂ የሚያመርቱት፣ ነገር ግን በጋዝ ሲሆን እስከ 90 ፐርሰንት ከፍ ይላል። ሜንቴናንስ ጊዜው ያነሰ ስለሚሆን እዚህ ቦታ 1000 ሜጋዋት ቢሆንም በሚያመርተው ኢነርጂ ግን ከህዳሴ በጥቂቱ ከግማሽ ከፍ ይላል። እስከ 8000 ጊጋ አወር ስለሚጠጋ ይሄ ኢነርጂ ሲደጋገም ለኢትዮጵያ ብርሃን ይሆናል የምንልበት ዋናው ምክንያት መካከለኛ እድገት ደረጃ ላይ ያሉ አንድ ሀገር ዛሬ የሚያመርተው ኢነርጂ ከጥቂት አስርት ዓመታት በፊት መላው ዓለማችን የሚያመርተውን ኢነርጂ ያክላል። የአንድ ሀገር ኢነርጂ ምርት የመላ ዓለምን ኢነርጂ ልክ የሚተካከልበት ደረጃ ደርሷል ዛሬ ይህ ኃይል ማለት ለኢትዮጵያውያን ጉርስ፣ የኃይል ማመንጫና፣ ክሪፕቶ ማይኒንግ፣ ትራንስፖርት እየተባለ የሚተነተን ሰፊ ትርጉም ያለው ነው። በስፋት ኢነርጂ ማምረት መቻል ብዙ ትርጉም አለው። በእኛ ሁኔታ ከጀርባ የምትመለከቱት ይህ የጋዝ ፕላንት የጋዝ ፕላንት ብቻ አይደለም። በምግብ ራሳችን ለመቻል ለምናደርገው ጥረት ለማዳበሪያ ማምረቻችን ዋነኛው ግብአት ጋዝ ነው። በዚህ ምክንያት ምግብ ይሆነናል ማለት ነው። በሌላ መንገድ 1000 ሜጋዋት ኢነርጂ እናመርታለን፣ ከዚያም ክሪፕቶ ማይን እናደርጋለን ስንል 100% ግብአቱ ጋዝ ነው።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 ለኢንዱስትሪዎች ለትራንስፖርት እንዲሁም ለቤት ፍጆታ የኃይል አቅርቦት አገልግሎት መስጠት ይችላል። ባለሙያዎች እንደሚገልጹት በአንድ ኪሎግራም የታመቀ ወይንም ኮምፕሬስድ የሆነ የተፈጥሮ ጋዝ ለአንድ ተሽከርካሪ በአማካኝ 34 ኪሎ ሜትር የሚያስጉዝ ኃይልን ይሰጣል። ከዋጋው አንጻር ሲታይ ደግሞ ከአንድ ሊትር ቤንዚን ወይንም ናፍጣ እጅግ ባነሰ ዋጋ በገበያው ለማግኘት ያስችላል። ይህ በከተሞች ያለውን የኑሮ ወጪ መቀነሻ አንዱ አካል ነው። ጠቅላይ ሚኒስትር አብይ እንዳሉት ከሆነ በሚቀጥለው ዓመት የትራንስፖርት ዋጋ አሁን ካለው በ50% ይቀንሳል። በቤንዚንና በናፍጣ የሚሰሩ መኪኖችን ወደ ጋዝ በመቀየር ይህንን የተፈጠረውን ዕድል መጠቀም መቻል ሀገሪቱ የምታወጣውን የውጭ ምንዛሬ ለማስቀረትም ያስችላል። ኢትዮጵያ ያስመረቀችው ፈሳሽ የተፈጥሮ ጋዝ የአካባቢን ብክለትን ከመቀነስ አንጻር ከቤንዚንና ከናፍጣ መሰል ነዳጆች የተሻለ ውጤታማ ነው። በሀገረ ህንድ ከስድስት ሚሊዮን በላይ ተሽከርካሪዎች የተፈጥሮ ጋዝ በመጠቀም የአካባቢ ብክለትን ለመቀነስ ከፍተኛ ጥረት በማድረግ ላይ ናቸው። ቻይናና ብራዚልን የመሳሰሉ ሀገራትም በስፋት ይጠቀሙበታል። እናም የተፈጥሮ ጋዝ በኢትዮጵያ ያለውን የበካይ ጋዝ መጠን በመቀነስ ከፍተኛ አስተዋጽኦ አለው። በዓመት 111 ሚሊዮን ሊትር የተፈጥሮ ጋዝ የማምረት አቅም ያለው የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት ግንባታ ኢትዮጵያ የምትከተለውን የአረንጓዴ ኢኮኖሚ ልማት በመደገፍ ትልቅ አበርክቶም ይኖረዋል። የኢትዮጵያ ኢንቨስትመንት ሆልዲንግ ከዳንጎቴ ግሩፕ ጋር በመተባበር የሚገነባው የዩሪያ ማዳበሪያ ፋብሪካና በጎልደን ኮንኮርድ ግሩፕ የሚገነባው የጎዴ ነዳጅ ማጣሪያ ፋብሪካ መሰረት ተቀምጧል። የጎዴ ነዳጅ ማጣሪያ ከሂላል የነዳጅ ስፍራ ድፍድፍ ነዳጅ በማውጣት በማጣራትና በማጠራቀም በዓመት 35 ሚሊዮን ቶን የማምረት አቅም አለው። በሌላ በኩልም የማዳበሪያ ፋብሪካው ከካሉብ የጋዝ ስፍራ በመውጣትና 108 ኪሎ ሜትር የማጓጓዣ ቱቦ በመጠቀም በዓመት 3 ሚሊዮን ቶን አምርቶ ያቀርባል። እነዚህ ፕሮጀክቶች የኢንዱስትሪ እድገትን ከማሳየት በላይ ናቸው። እድሎችን የመጠቀም፣ ትብብሮችን የማጠናከርና ሰላምን የማጽናት የጋራ ኃላፊነትን ያሳያሉ። አዲስ ነገር የማያልቅባቸው የጀመሩትን ከቃላቸው ሳይዘንፉ በተግባር የሚያሳዩት ጠቅላይ ሚኒስትር አብይ አህመድ ከምርቃቱ ባሻገር ያስጀመሯቸው ፕሮጀክቶች በሚቀጥሉት ሦስት ዓመታት እንደሚፈጸሙና ሪቫናቸው እንደሚቆረጥ አረጋግጠዋል። ተቃዋሚዎች ነን የሚሉት ወንበራቸው ላይ ተወዝፈው ዓመፅን ሲቃዡ፣ መንግስት ቃልን በተግባር በመግለጽ የኢትዮጵያን የማንሰራራት ጉዞ እያሳካ ነው። መንግስት ከለውጡ እውን መሆን ጀምሮ የገባቸውን ቃሎችን እየፈጸመ ኢትዮጵያን ወደሚገባት ከፍታ ለማውጣት የብልጽግና ጉዞውን እያሳመረ ቀጥሏል። ከዓመታት በፊት ከተስፋ ብርሃን ወደሚጨበጥ ብርሃን ሽግግር እናደርጋለን የሚል ርዕይ የያዘው መንግስት ቃሉን በተግባር እየገለጸ ይገኛል። በታላቁ የኢትዮጵያ ህዳሴ ግድብ ምርቃት ላይ ክቡር ጠቅላይ ሚኒስትራችን ሌሎች ግዙፍ ፕሮጀክቶች እንደሚጀመሩ፣ በመጠናቀቅ ላይ የነበሩም እንደሚመረቁ ቃል መግባታቸው ይታወሳል። ኢትዮጵያ የህዳሴን ግድብ የሚተካከል ለሰላማዊ ዓላማ ብቻ የሚውል የኒውክሌር ፕላንት በቅርቡ ስራ ትጀምራለች። ኢትዮጵያ በአፍሪካ ግዙፍ የሆነውን የኢትዮጵያ አየር መንገድ ስራ በቅርቡ ትጀምራለች። በጥቂት ሳምንታት የመጀመሪያው የጋዝ ፋብሪካ ይመረቃል። በዚያው ቀን ከመጀመሪያው የጋዝ ፋብሪካ በሳይዙ በልኩ ከአስር ጊዜ በላይ ከፍ ያለው ሁለተኛው ጋዝ ይጀመራል። በዚው ዕለት ለዘመናት ስንመኝ የነበረው ነዳጅ የማውጣት ፍላጎታችንን ሕልማችንን እውን የሚያደርገው ሪፋይነሪ ባንዶር ባነሰ ጊዜ ውስጥ ስራ ይጀምራል። በዚያው ሰሞን በቅርቡ የተፈራረምነው የማዳበሪያ ፋብሪካ ስራ ይጀምራል። እንሆ የኢትዮጵያን የማንሰራራት ጉዞ የሚያፋጥኑ እንደ ተፈጥሮ ጋዝ ማምረቻ ያሉ ግዙፍ ፕሮጀክቶች ተመረቁ። ከተመረቀው በብዙ እጥፍ ፕሮጀክት ተበሰረ። የነዳጅ ማጣሪያ ፋብሪካና የአፈር ማዳበሪያ ፋብሪካ ፕሮጀክቶች ግንባታ ተጀመሩ። ኢትዮጵያ የኒውክሌር ኃይልን ለሰላማዊ ልማት ለመጠቀም ስምምነቶችን ተፈራረመች፣ ከዓለም አቀፍ ተቋማትም ይሁንታን ተቸረች። እነዚህ ሁሉ ቃልን በተግባር የመለወጥ ልምድ የወለዳቸው የህዝብና ዓለም አቀፍ ተቋማትን እምነት ማግኘት የተቻለባቸው የመንግስት ጥረት ውጤቶች ናቸው። ጠቅላይ ሚኒስትሩ ለትውልድ ምንዳን እንጂ ዕዳን አናወርስም ባሉት መሠረት፣ በልጆቿ የጋራ ጥረት የበለጸገችና በምሳሌነት የምትጠቀስ ኢትዮጵያን የመገንባቱ ጥረት በላቀ ፈጠራ ፍጥነትና ትጋት እየቀጠለ ነው። ጠቅላይ ሚኒስትሩ ትናንሽ ችግሮችን በትናንሽ መፍትሄዎች መፍታት ችግሩን ከመሠረቱ አይቀርፈውም ይላሉ። ትናንሽ ችግሮችን በትናንሽ መፍትሄ መፍታት ማለት ችግሩን መከተል ማለት ነው። ለዚህም ነው እንደ ሀገር ታላላቅ ፕሮጀክቶች እየታቀዱ እየተፈጸሙ ያሉት። ችግርን መከተል ሳይሆን ችግር እንዳይከተለን ማድረግ የጠቅላይ ሚኒስትሩ እሳቤ ነው። እነዚህን ፕሮጀክቶች ሲፈጽሙ ከጅምሩ እንደሚያሳኩት እርግጠኛ መሆናቸው ብቻ ሳይሆን ብለው ያላሳኩት ነገር አለመኖሩ በራሱ በእሳቸው ሙሉና የማይናወጥ እምነት እንዲኖረን የሚያደርግ ነው። ይህ ብቻ አይደለም። ማከናወን እንደሚቻል ላልተቀበሉ ደግሞ መሸማቀቂያ አለዚያም መንቂያ ነው። እኛን ማንም ሊያቆመን አይችልም። የኢትዮጵያን ብልጽግና እናረጋግጣለን። የኢትዮጵያን የወደብ ባለቤትነት እናረጋግጣለን። የኢትዮጵያን ልማት እናረጋግጣለን። የምንናገረው ለመፈጸም ነው። የምናስቀድመው ሰላም ነው። የምንፈልገው በትጋት በስራ ነው። ሁሉ ፍላጎቶቻችን የሚሳኩት በኢትዮጵያውያን የተደመረ ጥረትና ትጋት እንጂ በልመና አይደለም። ማንም ዓለም ለእኛ የሚገባንን በራሱ ፍቃድ አይሰጠንም። በእኛ ጥያቄና ትጋት፣ በእኛ የተደመረ እና የታቀደ ስራ የሚፈጸም ይሆናል። ካልነው ከጀመርነው ነው፣ የሚያስቀረን አንዳች ጉልበት የለም። የኢትዮጵያ ብልጽግና ይረጋገጣል። ጠቅላይ ሚኒስትሩን ሳያውቁ የተቹት፣ ሳይገባቸው የተቃወሙት፣ ዙፋኑን የተገዳደሩት፣ በአመራር ችሎታው ተበሳጭተውና አኩርፈው ጫካ የወረዱት፣ አብይን ታገልን ብለው ለሀገር ሸክምና ዕዳ የሆኑት፣ አብይን ጎዳም ብለው ከኢትዮጵያ ታሪካዊ ጠላቶች ጋር የተሻረኩት፣ ለሀገር ጦር የሰበቁት፣ ለኢትዮጵያ ውድቀትን የተመኙት ሁሉ ይህን ሁሉ የኢትዮጵያ ማንሰራራትን የመታዘብ እድሉ አላቸው፣ የመጸጸትም ጭምር። የተሰራው ሥራ የኢትዮጵያን ከፍታ የሚመጥን ነው። ይህንን ልማት በዜሮ የምታባዙበት ምክንያታችሁ ጦርነት ከሆነ የጦርነት ፈጣሪዎቹ እናንተው ስለመሆናችሁ ተገንዘቡ። በኢትዮጵያ ልማትና እድገት ያውም በሚገርም እድገትና ፍጥነት እንዳለ ተመልከቱ። በኢትዮጵያ ታላላቅ ሜጋና ሃገራዊ ፕሮጀክቶች መሰራታቸውንም አትካዱ። ልባችሁ የሚያውቀውና አፋችሁ የሚያወራው ተለያይቶ፣ በትችት በስድብ፣ በሐሜት ብቻ እንደ ዋዛ እድሜም እየሸመጠጠ ነው። የምታወሩትን ሳይሆን የምታዩትን እመኑና ከሀገራችሁ ጋር አብራችሁ አንጸባርቁ። የሚታመነው መሪ 2010 ላይ የነበረውን ተስፋ እያሰመረ ነው። ዛሬ ጠቅላይ ሚኒስትሩን ባየን ቁጥር ሰበር የድል ዜናን እንድንጠብቅ አስለምደውናል። አዲስ ነገር የማያልቅበት መሪ አዲስ ነገር የማያልቅባት አዲስ ኢትዮጵያን ፈጥረዋል። የታመነ መሪ ሲኖር ሐሳብ በፍጥነትና በጥራት መሬት ላይ ይወርዳል። ነገም ከነገ ወዲያም ከአዲስ ነገር ጋር እንገናኝ። ውረድ እንውረድ፣ አላዋጣንም፣ ፍላከስካይ አላዋጣንም።